ጤና ይስጥልኝ እንዴት ውላችኋል? ተመልካቾች ከዜና ኢትዮጵያ ለሰታው የተዘጋጁ የስፖርት ዜናዎችን ወደ እናንተ እናደርሳለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ስለሆነም ከልብ ነው የምናመሰግነው። የዳይመንድ ሊግ የአመቱ አምስተኛ ዙር ውድድር በጣሊያን ሮቤ ፊታችን አርብ ምሽት ይደረጋል። በሴቶች አምስት ሺህ ሜትር ርቀትም ኢትዮጵያውያኑ አትሌቶች ጉዳፍ ጸጋይና ፍሬወይኒ ኃይሉ ከኬንያዊቷ ፓትሪስ ችቤት ጋር የሚያደርጉት ፉክክር ትልቅ ትኩረትን ስቧል። አብርሃም አድማሱ ተጨማሪ ዘገባ አለው። የ2025 የዳይመንድ ሊግ አምስተኛ አስተናጋጅ በሆነችው የጣሊያን ሮም ከተማ 62 የኦሎምፒክና የዓለም ዋንጫ ሜዳሊያ ያሳኳት አትሌቶች እንደሚሳተፉበት ተረጋግጧል። በተለይም በስቶች የ5000 ሜትር የርቀቱ ክብረ ወሰን ባለቤት ጉዳፍ ጸጌና ኬንያዊቷ የኦሎምፒክና የዳይመንድ ሊግ አሸናፊዋ ቢያትሪስ ችቤት ፉክክርም ከወዲሁ ትኩረትን ስቧል። ጉዳፍ በዓመቱ 14፡28.18 የሆነ ሰዓት ያስመዘገበች ሲሆን ቢያትሪስ በአንድ ሰከንድ በማሻሻል 14፡27.12 የሆነ ሰዓት ማስመዝገቧ የበለጠ በተቀራራቢ አቅም ላይ መገኘታቸው ለውድድሩ ድምቀትንም እንደሚፈጥር ተጠ ተጠብቋል። ይህ ሰዓት የተገኘው ደግሞ በዳይመንድ ሊግ የመጀመሪያ ውድድር ቻይና ዣይመን ሲሆን ቺቤት ርቀቱን የጨረሰችበት ሰዓት የቦታው ክብረ ወሰን መሆኑና የዓመቱ ፈጣን ሰዓት መሆኑ እየበለጠ በሮም ውድድር እንድትጠበቅ አድርጓታል። ጉዳፍ ዳግም በትልልቅ ውድድሮች ያካበተችውን ልምድ ተጠቅማ ወደ አሸናፊነት ለመመለስ ከቺቤት በተጨማሪ ከማርጋሪታ ኪዶርና ከአገሯ ልጆች ፍረወይን ኃይሉ እንዲሁም ማርታ አለማየሁ ትልቅ ፈተና ይጠብቃታል። በተለይም እንደ አዲስ ራሷን በትልልቅ ውድድሮች ላይ ማሳየት የቻለችውና የዓለም የቤት ውስጥ ውድድር አሸናፊዋ አትሌት ፍረወይን ኃይሉ ለውድድሩ ሌላኛዋ ተጠባቂ ይሆናለች። አትሌቷ በቅርቡ በተካሄደው የግራንድ ስላም ውድድርን ማሸነፏም የበለጠ ለቺ ቤትና ጉዳፍ ትልቅ ፈተና እንደምትሆንባቸው ተገምቷል። በሌሎች ርቀቶች ኢትዮጵያን አትሌቶች የሚሳተፉ ሲሆን በሴቶች 1500 ሜትር በርቀቱ ከአራት ደቂቃ በታች መግባት የቻሉት ብርቄ ሃየሎም፣ ሂሩት መሸሻና ወርቅነች መሰለ የሚሳተፉ ሲሆን ቢሩት ቼፕኪርና ሱሳን ኢጆር ከኬንያ ተፎካካሪዎች ሆነው ቀርበዋል። ሮም ብለቱ ከምታስተናግዳቸው ውድድሮች መሃል የወንዶች መቶ ሜትር ተጠባቂ ሲሆን በአሜሪካዊው ተስፈንጣሪ ፍሬድ ኬርሊና በኬንያዊው ፈርዲናንድ ኦማንያላ መካከል የሚደረገው ፉክክ አልተቸገረም ሳቢ ነው። ከቀናት በፊት ጃማይካዊ አትሌት አኬምብሌክ እንደሚሳተፍ ተገልጾ የነበረ ቢሆንም አሁን ላይ ከይፋዊ የተወዳዳሪ ስም ዝርዝር ላይ አለመካተቱ ተሰምቷል። በወንዶች ርዝመት ዝላይ ላይ ጣሊያናዊ ተስፈኛና የአውሮፓ ሻምፒዮን አሸናፊው ማቲያስ ፉርላኔ በሀገሩ ከኦሎምፒክ ሻምፒዮኑ ሚልታዲስ ቴንቶግሉ ጋር የሚያደርጉት ፉክክር የሚጠበቅ ሲሆን በወንዶች መሰናክል አንድ መቶ አስር የኦሎምፒክ ብር ሜዳ ላይ አሸናፊው ዳንኤል ሮበርትስ ከአመቱ ፈጣን ሰዓት ባለቤቱ ኮርዴል ቲንትሽ ጋር የሚያስተናግዱት ፉክክርም ተጠባቂ ነው። ውድድሩ የፊታችን አርብ መሸጥ ሮም ላይ ይካሄዳል። በ33ኛው ሳምንት የኢትዮጵያ ፕሪምየር ሊግ ትናንት በተደረጉ ጨዋታዎች አዳማ ከተማ ተከታታይ ድል ሲያስመዘግብ፣ ኢትዮጵያ ቡና በአርባ ምንጭ ከተማ ተሸንፏል። በሊጉ አዳማ ከተማ ባደረገው ጨዋታ ሁለት ለዜሮ ባህር ዳርን አሸንፏል። ሙሴ ኪሮስና ቢንያም አይተን የአዳማን ግቦች አስቆጥረዋል። አዳማ ተከታታይ ደልማ በማሳካት ከወራጅ ቀጠና ስጋት ለመውጣት የሚያደርገውን ግስጋሴ ሲያጠናክር፣ ባህር ዳር ከተማ ደግሞ ሶስተኛ ተከታታይ ሽንፈቱ ሆኖ ተመዝግቧል። በዕለቱ ተጠባቂ መርሃ ግብር ከአርባ ምንጭ ጋር የተጫወተው ኢትዮጵያ ቡና አንድ ለዜሮ ተሸንፎ የዋንጫ ተስፋውን ይበልጥ አጣብቂኝ ውስጥ አስገብቷል። በጨዋታው ያዘዎችን ብቸኛ የማሸነፊያ ግብ ቡጣቅ አሸመና ነው ያስቆጠረው ቡናዎች ያላቸው ከስድስት ጨዋታዎች በኋላ ያለመሸነፍ ጉዟቸው ተገትቷል። የኢትዮጵያ ቡናን መሸነፍ ተከትሎ ዛሬ ከቅዱስ ጊዮርጊስ ጋር አመሻሽ 12 ሰዓት ላይ ጨዋታውን የሚያከናውነው የኢትዮጵያ መድን ማሸነፍ ከቻለ አዲሱ የኢትዮጵያ ፕሪምየር ሊግ ሻምፒዮን መሆን ይችላል። ከሶስት ጨዋታዎች እየቀሩትም የ2017 ዓ ም የኢትዮጵያ ሻምፒዮን መሆኑን ቀድሞ የሚያረጋግጥበትን እድል ለሚፈጥረው ከዚህ ጨዋታ ቀደም ብሎ 9 ሰዓት ላይ ድሬዳዋ ከተማ ከወልዋሎ አዲግራት ዩኒቨርሲቲ ይጫወታል። ከውጭ ወዳገኘናቸው ስፖርታዊ ዜናዎቻችን እናልፋለን አሰልጣኝ ሊዊስ ኤንሪኬ ፓሪስ ሴንት ጀርመን እዚህ ደረጃ ለመድረሱ ቁልፍ ሚና ማበርከታቸው ተነገረም አሰልጣኙ የመልበሻ ክፍሉን አደብ ማስገዛታቸውና የስልጠና መንገዳቸው እንኳን ዛሬ ነገም ተስፋ የሚጣልበትን ጥሩ ቡድን እንዲገነቡ አድርጓቸዋል የተባለው አብርሃም ተስፋዬ ተጨማሪ ይዟል ከቅዳሜው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በኋላ ሊዩሲን ርኬ ከተጫዋቾቻቸው ጋር የነበራቸውን የደስታ አገላለጽ ለተመለከተ በቡድን ውስጥ የተፈጠረው ከልክ ያለፈ መከባበርን ይገነዘባል። ይህ ላለፉት ዓመታት በፓሪሳዊያን ዘንድ ሲናፈቅ የከረመ አሁን በተግባር የታየ የሁለት ዓመታት የለውጥ ውጤትም ሆኗል። ሊኪውፕ ላይ በጦማሪነት የሚያገለግለው የፓሪሱ ተወላጅ ፔር ኤታኒ ሜኒዚዮ ስለዚህ ክለብ ባሰፈረው ጽሁፉ እንዲህ ይላል። ሰዎች በባለፈው ጥቂት ዓመታት በዚህ ቡድን ውስጥ የባለሥልጣናት ጣልቃ ገብነት እንዳለ ይናገራሉ። እውነታው ግን ይህ አይደለም። ከክለቡ በላይ ስሜት የተሰጣቸው ተጫዋቾች ይህን ቡድን በግላቸው እስኪበቃቸው ዘውረውታል። ስማቸውን ግን መጥቀስ አልፈልግም። ክሪስቶፈር ጋርቴ ጥሩ ሀሳብ የነበራቸው አሰልጣኝ ነበሩ፣ ግን የመልበሻ ክፍሉን ጫና ለመቋቋም ብርታቱ አልነበራቸውም። ስራቸውን ላለማጣት ብቻ ሲሉ ዝምታን መርጠው መጨረሻቸው አላማረላቸውም። ሞሪሲዮ ፖቾቲኖም ቢሆኑ ከዚህ የተሻለ ታሪክ የላቸውም። የኮከቦች ስብስብ የነበረውን ቡድን መስመር ማስያ ሲገባቸው መለሳለሳቸው ከስንብት አላዳናቸውም። ቶማስ ዌልና ኡናይ ኤምሬም ቢሆኑ የተለየ ነገር በፓሪሱ ቤትም መፍጠር አለመቻላቸው ያለፈ ታሪካችን ነው። ሊዩሲኔሪኬ ግን እንደዚ አይነት አሰልጣኝ አይደሉም። የክለቡ ባለቤቶች እንደመረጧቸው ሲያውቁ እንዲህ ሲሉ ተናገሩ። እኔ አሰልጣኝ የምሆን ከሆነ እንደ አሰልጣኝ መከበር ፈልጋለሁ። መልበሻ ክፍል ውስጥ ሁሉም ሊሰማኝ ይገባል። ይህን ካደረጋችሁ ስራዬን መጀመር ችላለሁ፣ ሲሉ ተናገሩ። ቃል ተገባላቸውና ስራቸውን ጀምሮ ይኸው ዛሬ በፓሪስ የተመለከታችሁት ሆነ፣ ሲልም ተናገረም። ይህ እውነት ነው። ሊዩሲኔሪኬ በፓሪስ ሴንጀርመን ቤት ማንም ያልጻፈውን አስገራሚ ደል ሰርተዋል። አስቀድሞ የሚፈልጓቸውን ተጫዋቾች ለይተው የማይፈልጓቸውን አሰናበቱ። ክፍተቴ ነው ብለው ባመኑት ቦታ ደግሞ 239 ሚሊዮን ፓውንድ ወጪ አድርገው ወሳኝ የተባሉ ተጫዋቾችን አስፈረሙ። ከዛ ወደ ተግባር ስራቸው ገቡ። ከፓርክ ዴ ፕሪንስ 25 ደቂቃ በሚወስደው የክለቡ የልምምድ ቦታም ያልተለመደ ነገር አደረጉ። ተጫዋቾች ከመሬት ጋር የተሻለ ቁርኝነት እንዲኖራቸውና በጫማ ብዙ ከመቆየት የተነሳ ለአለርጂክ እንዳይጋለጡ በማሰብ ልምምድ ከመጀመራቸው አስቀድሞ ለ25 ደቂቃ በሜዳው ላይ በ በባዶ እግራቸው እንዲመላለሱ አደረጓቸው። ይሄ አሰልጣኝ ሉዊስ ኤንሪኬ ፓርክ ዲሰን ፕሪንስ ከደረሱበት ጊዜ አንስቶ እስካሁን ድረስ የሚተገበር ስራ ነው። ለሰላሳ ደቂቃ ደግሞ በተናጠልና በቡድን እንዲያማሞቁ ያደርጓቸዋል። አንድ ደቂቃ የሚያባክን ተጫዋች ክለቡ በቀጣይ በሚያደርገው ጨዋታ ላይ ዋጋም ይከፍላል። ይህ የአሰልጣኙ የማይናወጥ መመሪያ ነው። ሌላኛው አስገራሚው ነገር አሰልጣኙ በዚህ ዓመት የተገበሩትን ያጨዋወት መንገድ በወረቀት ላይ ለተጫዋቾቻቸው ካስረዱ በኋላ ሜዳ ላይ በተግባር ምን ያክል ተግብሮታል ማለት በልምምድ ወቅት ከፍታ ላይ ሆነው ቁልቁል የመመልከት ልምድ እንደነበራቸውና ስህተቱን ለመለየት አማራጭ አድርገው ስለመጠቀማቸውም ተሰምቷል። በተክለሰውነት በአንድ ተጫዋች በቀላሉ የማይገፉና በግል ክህሎታቸው ሀሳባቸውን ወደ ተግባር መቀየር የሚችሉ ተጫዋቾች እንዲሆኑ በማድረግ አሰልጣኙ ሰፊ ስራዎችን ሰርተዋል። እየጠፋን የተባለለትን ኦስማን ዴምቤሌን ጨምሮ ኪቪቻ ካቫለስኬሪያ፣ ዴዚሬ ዶዌ እና ሁሉም የቋሚነት እድል የሚሰጣቸው ተጫዋቾች ሜዳ ላይ አንድ ነገር መፍጠር እንዲችሉ ያልነጠፈውን እውቀታቸውንም አካፍለዋቸዋል። ሉዊስ ኤንሪኬ በዓመቱ የ3 ትዮሽ ዋንጫ ማሳካታቸው ብቻ የፓሪስ ንጀርመን ስኬት አይደለም። በዚህ ቡድን ውስጥ እንደ ባህል የሚቆጠረውን ማራኪ ኳስ መስርተዋል። የአሁኑ የፓሪስ ንጀርመን ስብስብም ቢሆን በአብዛኛው ወጣት ኃይል የተቋቋመ መሆኑ ለነገም ተስፋ እንዲጣልበት አድርጓል። አሁን ፓሪስ ንጀርመን ራስ ወዳድ ተጫዋች የለውም። መደጋገፍና መተባበር ከልዩ ጥንካሬ ጋር ተደምሮ መጫወት የማይሰለቸው ጠንካራ ኃይልም ተፈጥሯል። የተረጋጋው የመልበሻ ክፍልም ቢሆን ሜዳ ላይ ለሚታየው መከባበር መሠረት ስለመሆኑ ሉዊስ ኤንሪኬ ሰርተው አሳይተዋል። የፓሪስ ደጋፊዎችም በአመቱ መጨረሻ ታላቁ ሰው ለከፈለው ታላቅ ገድል የልጁን ምስል በስቴዲየም ውስጥ በማሳየትም አመስግነውታል። ማውሪዚዮ ሳሪ በድጋሜ ላዚዮ አሰልጣኝ ሆነው ተሾሙም። ጣሊያዊ አሰልጣኝ ከአንድ ዓመት ቆይታ በኋላ በድጋሚ ላዚዮን ለማሰልጠን ከስምምነት መድረሳቸው ተገልጿል። አሰልጣኙ ከ2021 እስከ 2024 የሴሪያውን ክለብ ላዚዮን በአሰልጣኝነት መርተው ባለፈው የውድድር አመት ክረምት በገዛ ፈቃዳቸው ከክለቡ ጋር መለያየታቸው ይታወሳል። አሰልጣኙ ላዚዮን በአመት 27 ሚሊዮን ዩሮ እየተከፈላቸው ለማሰልጠን መስማማታቸውን የተገለጸው በክለቡም እስከ 2027 ይቆያሉ ተብሏል። የ66 ዓመቱ አሰልጣኝ ቼልሲን እና ናፖሊን ጨምሮ ከ20 በላይ ክለቦችን ክለቦችን አሰልጥነዋል። ክቡራን ተመልካቾች ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚሁ ተጠናቀዋል። ስለተከታተላችሁን እናመሰግናለን። በያላችሁበት ሰላም